አለይኩም ወረሕመቱላሂ ወበረካቱ እንዴ ናችሁ? ሰላም ናችሁ? ወ የዛሬው ህልም ደግሞ በህልም ሐኪም ቤትን ወይም ሆስፒታልን ማየት ፍቺ ይሆናል። እስከ መጨረሻው ድረስ ላይክ በማድረግ ሰብስክራይብ በማድረግ ተከታተሉ ማለት ነው። እንግዲህ ሐኪም ቤትን ሆስፒታልን፣ ስትገቡ ስትወጡ፣ ስታመሙ ይሄን ነገር ካለማችሁ ፍቺውን ታገኛላችሁ ማለት ነው። እስከ መጨረሻው ላይክ ማድረጋችሁን እንዳትረሱ ማለት ነው። አንድ ያገባ ወንድ በህልሙ ወደ ሆስፒታል ሲገባ እና ሲወጣ ከተመለከተ በእሱና በሚስቱ መካከል የተከማቹ ችግሮችን ሁሉ በቅርቡ እንደሚያስወግድና ግንኙነታቸው በተሻለ መንገድ እንደሚቀጥል ያሳያል። ወይም ግንኙነታቸው ይሻሻላል ማለት ነው። አንድ ባለላይ በህልም ውስጥ ሆስፒታሉን መመልከቱ በእውነት እዳ ካለበት እዳውን እንደሚከፍል ነው። እንዲሁም ደግሞ የገንዘብ ችግር፣ የገንዘብ አለመረጋጋት አንዴ ሲያገኝ አንድ የሚያጣ ከሆነ በህልሙ ሆስፒታልን ካየ የገንዘብ ሁኔታው እንደሚሻሻል እዳውንም መክፈል እንደሚችል ነው። ወደ ሆስፒታል መግባትና መውጣትን በተመለከተ ይህን እንደዚህ ያለ ባለ ረአይ በህይወት ውስጥ ብዙ መልካም ለውጦች እንደሚኖሩ፣ ከዛም በተጨማሪ ቀኑን ሲረብሹ የነበሩትን ችግሮች በሙሉ ማስወገድ እንደሚችል ያመላክታል። ወደ ሆስፒታል መግባት፣ ከሆስፒታል መውጣት ችግሮችን ማስወገድን ያመላክታል ማለት ነው። አንድ ታማሚ በህልሙ በእውነታው ታማሚ ከሆነና በህልሙ ሐክም ቤት ገብቶ ሲወጣ ከተመለከተ ስለ ህመሙ በጣም እንደሚያስብና እንደሚጨነቅ ያመላክታል ማለት ነው። እሺ፣ በህልም ወደ ሆስፒታል መግባት በህይወት ውስጥ ፍቅርንና ፍቅር ስለሌለው የሆነ ሰው በህልሙ ሆስፒታልን ከተመለከተ እና በእውነታው ማንም ፍቅር የማይሰጠው ከሆነ እንክብካቤና ፍቅር ወይም ትኩረት እንደሚሻ ያመላክታል ማለት ነው። ህልማላሚው የጤና ችግር ካጋጠመው እና ራሱን ወደ ሆስፒታል ሲገባ ካየ አሁንም በቅድም እንደጠቀስኩት ይሄ ህልማላሚ ስለ በሽታው በጣም እንደሚጨነቅ፣ እንደሚፈራ ከመጠን ከልክ በላይ እንደሚያስብ ያመለክታል ማለት ነው። አንድ ወጣት በህልሙ ወደ ሆስፒታል ገብቶ ከሆስፒታሉ ካልወጣ ማለት ነው ሆስፒታል ውስጥ ገብቷል ግን ከሆስፒታሉ ካልወጣ ብዙ ያላሳካቸው ግንኙነቶች ውስጥ እንዳለ ወይም ደግሞ ብዙ ያላሳካቸው የፍቅር ግንኙነቶች እንዳሉ ያመላክታል ማለት ነው። ብዙ ጊዜ ችግሮች ይደጋገሙበታል፣ ፍቅር ሲጀምር ማለት ነው። ሆስፒታል ገብተው ከሆስፒታል ካልወጣ ያላገባ ወንድ ወደ ሆስፒታል የመግባት እና ከሆስፒታል የመውጣት ራዕይ ባለራዕዩ ጥሩ ጤንነት እንደሚኖረው የሚያሳይ ምልክት ነው። በተጨማሪም ፈጣሪ ረጅም እድሜ እንደሚሰጠው ይተረጎማል ማለት ነው። እንዲሁም ደግሞ ከሆስፒታል መውጣትና መግባት መጥፎ ሀሳቦችን ማራቅ፣ ከችግሮች እና ከአንዳንድ ነገሮች መፈወስ ወይም ከችግሮች መዳንን ያመላክታል። አንድ ነጠ ያላገባ ወንድ በወደ ሆስፒታል እንደገባና በጣም ሆስፒታሉ ንጹሕ ሆኖ ካየ ይህ ለረጅም ጊዜ ሲፈልግ የነበረውን ህልምና ዓላማ ማሳካት እንደሚችል ነው። ሆስፒታል ገብቶ ሆስፒታሉን ሳይሆን ሆስፒታሉ በጣም ንጹህ ከሆነ ይሄ ህልም አላሚ ለረጅም ጊዜ ሲጠባበቅ የነበረውን አላማውን ማሳካት እንደሚችል ያመላክታል ማለት ነው። አንዲት ያላገባች ሴት በእውነታው ያላገባች ትዳር ያላዘች ሴት ሆስፒታል ስትመለከት ብዙም ሳትቆይ ሁልጊዜ የምትፈልገውን ወጣት የምታስበውን ወጣት እንደምታገባ ያመላክታል። ሆስፒታልን በህልም ያላገባች ሴት ከተመለከተች ማለት ነው። አንዲት ያላገባች ሴት በህልም ወደ ሆስፒታል እንደገባች እና ከሆስፒታሉ እንደወጣች ከተመለከተች በምታገኛች ወይም በሚያጋጥማት ግንኙነቶች ውስጥ ሁልጊዜ ስኬታማ መሆኗን የሚናገር ህልም ነው። ይቺው ያላገባች ነጠላ ሴት ወደ ሆስፒታል መግባቷ እና ከሆስፒታል አልጋ ላይ እንደተኛች በህልም ከተመለከተች በሚመጣው ጊዜ ውስጥ በህይወቷ ውስጥ የሚያጋጥሟትን ችግሮች በሙላ እንደምታስወግድ እና መልካም ነገር ወደ ህይወታ እንደሚመጣ የምትፈልገውን ነገር ማሳካት እንደምችል ያመላክታል ማለት ነው። ምክንያቱም ሆስፒታል አልጋ ውስጥ ገብታ እንደተኛች ከተመለከተች ያላገባች ሴት ማለት ነው። አሁንም ች ያላገባች ሴት እንደታመመችና በሆስፒታል ውስጥ እንደገባች ወይም ሆስፒታል ውስጥ እንደቀረች ካየች ይሄ በህይወቷ ውስጥ ያሉትን ሁሉንም ችግሮች ለማሸነፍ መቻሏን የሚያሳይ ነው። ከዚህም በተጨማሪ በዙሪያ ያሉትን ሰዎች ሁላ የሀሳቧን መግለጽ ለሰዎች ሀሳቧን መግለጽ እንደምትችል ያመላክታል ማለት ነው። አንዲት ያላገባች ሴት በህልም ብዙ ታማሚዎች ባሉበት ሆስፒታል ውስጥ ተኝታ ካየች ይሄ ራዕይ ለብዙ ችግሮች እንደምትጋለጥ ያመላክታል ማለት ነው። ብዙ ታማሚዎች ካሉበት ሆስፒታል ውስጥ ገብታ ከተኛች ያላገባች ሴት ማለት ነው። ባለትዳር ሴት ዘመዷ ወደ ሆስፒታል ልትሄድ እንደሆነ በህልም ካየች ይሄ የምትወደው የቅርብ ሰው ከከባድ ህመም ማገገሙን ያመላክታል። ዘመዶ ወደ ሆስፒታል ከተመለከተች የምትወደው ሰው ካለበት ህመም እንደሚያገግም ነው ፍቺ የሚሆነው ማለት ነው። አሁንም ባለትዳር ሴት በህልም ውስጥ ወይ ሆስፒታልን ማለም የጋብቻ ህይወቷ በተሻለ ሁኔታ እንደሚለወጥ እንዲሁም ደግሞ በእሷና በባሏ መካከል ያሉትን ግጭቶች በሙላ እንደምታስወግድ ያመላክታል ማለት ነው። ህይወቷ የተረጋጋ ይሆናል። ባለትዳር ሴት በህልም ውስጥ ሆስፒታልን ስትመለከት ጥሩ ነው ለባለትዳር ማለት ነው። ምክንያቱም ባለ ረአዩ ያቻ አላሚዋ በአሁኑ ጊዜ እየደረሰባት ያለውን የገንዘብ ችግር ሁሉ ማሸነፍ እንደምትችል እና ባሏም የተሻለ ገቢ ወይም የተሻለ ስራ አግኝቶ የተሻለ ገቢ ወደ ቤታቸው እንደሚያስገባ ያመላከታል ማለት ነው። የገንዘብ ችግር ካለባት ባለትዳር ሴት በህልሟ ሐኪም ቤትን ካየች ያ ችግር እንደሚወገድ እና ባለቤቷ ተጨማሪ ገቢዎችን እንደሚያስገባ ነው። እሺ አሁን ደግሞ ለነፍሰ ጡር ሴት እንመልከት። በህልም ውስጥ ነፍሰ ጡር ሴት ሆስፒታሉን ካየች ወይም ሆስፒታል ከተመለከተች ፈጣሪ የምትፈልገውን የፅንስ አይነት፣ ወንድ ከፈለገች ወንድ፣ ሴት ከፈለገች ሴት ይሰጣታል ማለት ነው። ነፍሰ ጡር ሴት ወደ ሆስፒታል ስትገባና ከሆስፒታሉ ስትጧ ማየቷ አወላለዷ ቀላል እንደሚሆንና በሰላም እንደምትገላገል ያመላክታል ማለት ነው። አንዲት ነፍሰ ጡር ሴት ሆስፒታል መግባት እና ከሆስፒታል ግን እንዳልወጣች በህልም ካየች ይህ ግን በወሊድ ጊዜ ችግሮች እንደሚያጋጥሟት ይናገራል ማለት ነው። ከሆስፒታል ገብታ ከሆስፒታል እንዳለወጣች ከተመለከተች ማለት ነው። የተፈ- ትዳር የፈታች ሴት ሆስፒታል በህልም ማየቷ የሚያጋጥማትን አስቸጋሪ ጊዜ ያሳያል። ምክንያቱም ከቀድሞ ባሏ ጋር አሁንም ትልቅ ችግር ውስጥ እንዳለች ይገልጻል ማለት ነው። ለተፈታች ሴት ሆስፒታልን ማለም። እሺ እንቀጥላለን። የተፈታች ሴት ሆስፒታልን ማየት ሁሉን ቻይ የሆነው አምላክ የምትፈልገውን ጻድቅን ሰው እንደሚክሳት ወይም ደግሞ እንደ ጥሩ መልካም ሰው በመልካም ሰው እንደሚክሳትም ያመላክታል ማለት ነው። ነገር ግን ይቺ ትዳር የፈታች ሴት በቤተሰቡ ወይም ዘመዶቿ መካከል ቤተሰቧ ወይም አንዱ ዘመዷ ከዘመዷ መካከል አንዱ እንደታመመ እና በሆስፒታል ውስጥ እንደተቀመጠ ካየች ይህ ህልም ፍቺ ህልም አላሉ በአሁኑ ጊዜ የሚያጋጥማትን ችግሮች በቅርቡ እንደምታስወግድ ያሳያል ማለት ነው። አንዴ ይቅርት ለድምፃቸው ያላ ዝንበሉ። ሌላው ደግሞ የተፈታች ሴት በሆስፒታል ውስጥ ቀዶ ሕክምና ስታደግ ማየቷ በባህሏ ላይ የነበረውን ዋና ዋና ችግሮች መቋረጣቸውንና ላየቻቸው አስቸጋሪ ቀናት ሁሉ ፈጣሪ እንደሚክሳት ነው። ቀዶ ጥግና በህልም ከተመለከተች የተፈታች ሴት ከተፈታችው ባሏ ያጋጠማት ሙሉ ችግሮች በሙላ ተወግደው እንግዲህ ፈጣሪ ካሳ እንደሚክሳት ነው። አሁን ደግሞ ለአንድ ወንድ በህልም ሆስፒታል ሲመለከት እንመልከት። አንድ ወንድ የሆስፒታል ሆስፒታልን በህልም ከተመለከተ በአዲስ በአዲስ ስራ ምክንያት ጭንቀት የተጨነቀ እንደሆነ አዲስ ስራ ገብቶ ወይም አዲስ ስራ ለማግኘት ጭንቀት ውስጥ እንዳለ ያመላክታል። ሌላ ወደ ሆስፒታል የሚገባው ሰውን በተመለከተ ወደ ሆስፒታል ሰው ሲገባ በህልሙ ከተመለከተ ይህ በስራ ላይ ትልቅ ኪሳራ የሚያሳይ ማስረጃ ነው። በስራው ላይ ትልቅ ኪሳራ ያጋጥመዋል ማለት ነው። አንድ ወንድ ከሆስፒታል ሲወጣ ማየቱ ጤንነቱ በጥሩ ሁኔታ ላይ እንደሚገኝና ጭንቀቶችን ማስወገድ እና የራሱን እንደ የራሱን ንግድ እና አንዳንድ ነገሮችን መስራት እንደሚችል ጭንቀቶችን ማስወገድ እንደሚችል ያመላክታል ማለት ነው። ባለትዳር ሰው በህልም ከሆስፒታል መውጣቱን መመልከቱ በአሁኑ ጊዜ እያጋጠሙት ያሉትን ሁሉንም የገንዘብ ችግሮች እንደሚያስወግድ ያመላክታል። ይህ አሁንም ለአንድ ያገባ ወንድ በህልሙ ሆስፒታልን ከተመለከተ በእሱና በባለቤቱ መካከል ያሉትን ግጭቶች ማስወገድ እንደሚችል ያመላክታል ማለት ነው። እሺ ማንም ሰው ወደ ሆስፒታል የመግባት ፍራቻ እንዳለው በህልም ከተመለከተ ይህ በህይወት ውስጥ በአንዳንድ አደጋዎች በህይወት ውስጥ አንዳንድ በህይወታችሁ ውስጥ ወደ አንዳንድ አደጋዎች እየተቃረባችሁ መሆኑን ያመላክታል። ሆስፒታል ለመሄድ ስትፈሩ ከተመለከታችሁ እንግዲህ ፍቺ ምንድን ነው? ወደ አንዳንድ አደጋዎች ወደ እናንተ እየቀረበ ወይም እየመጣ እንደሆነ ያመላክታል። አንድ ያገባ ወንድ ራሱን ከሆስፒታል ሲወጣ ካየ ይሄ ህልም ከማንኛውም በሽታ ማገገሙን ያሳያል ማለት ነው። እሺ በህልም ወደ ሆስፒታል መግባት ደግሞ ፍችን እንመልከት። ማንኛውም ሰው በህልም ወደ ሆስፒታል ሲገባና ሲወጣ ማለት የቀድሞ ባለቤቷ አጋጥሟትን ችግሮች ማስወገድ እንደምትችል የሚያመላክት ከሆኑም ከመሆኑም በላይ እንደገና ከሌላ ሰው ጋር እንደምትጋባ እና የደረሰባትን አስቸጋሪ ጊዜ ሁሉ ካሳ እንደምትከፈል ያመላክታል። ይሄ ለተፈታች ሴት ነው ማለት ነው። ሌላው ደግሞ አንድ ሰው በህልም ውስጥ ሆስፒታል ውስጥ ሲሄድ ከተመለከተ ወደ ሆስፒታል እየሄደ ከተመለከተ በሌላኛው ህልም አፈታት በህይወት አይምሮውን የያዙትን መጥፎ ሀሳቦች በሙላ በህይወቱ አይምሮውን እያሳሰቡት እያስጨነቁት የነበሩትን መጥፎ ሀሳቦች በሙላ እንደሚያስወግድ ያመላክታል ማለት ነው። ወደ ሆስፒታል ከሄደ አንዳንድ ሰው አሉታዊ ሀሳቦች፣ መጥፎ ሀሳቦች ጭንቅላቱን የሚወጥሩት አሉ። በዝም ብሎ መጥፎ ማሰብ፣ እነዛን ነገሮች በሕልሙ ወደ ሆስፒታል ሲሄድ ከተመለከተ ያስወግዳል ማለት ነው። ሌላው ማንኛውም ሰው ህልም አላሚው እራሱን ሆስፒታል አልጋ ላይ ተኝቶ ካየ ይህ ህልም አላሚው በሙያውም ሆነ በስራውም ሆነ በተግባራዊ ህይወት ውስጥ ስኬታማነት እንደሚያመላክት የሚያሳይ ምልክት ነው። ሆስፒታል አልጋ ላይ ተኝታችሁ ካያችሁ ማንኛውም ነገር ማሳካት እንደምትችሉ ነው፣ ለሁላችሁም ማለት ነው። በአልጋ ላይ ተኝቶ ወይም ሲተኛ ምንቾት የተሰማው ሰው ሆስፒታል አልጋ ላይ ተኝቶ በህልማችሁ ምቾት ከተሰማችሁ ይሄ ህልም አላሚው እንደዚህ ነው እንጂ፣ ይቅርታና በህልማችሁ ሆስፒታል አልጋ ላይ ተኝታችሁ ምቾት እንደተሰማችሁና በእንቅልፍ ለመተኛት ወይም ደግሞ እንቅልፍ የመውሰድ ምቾት ካልሰጣችሁ፣ ለማለት መሰለኝ። ምቾት ከተሰማችሁ ካለ በኋላ እንደገና እንቅልፍ እንዲወስዳችሁ ምቾት ካልተሰማችሁ፣ ወይም ምቾት የማይመቻችሁ ከሆነ ይሄ የሆስፒታሉ አልጋ ካልተመቻቸው ማለት ነው። በሚቀጥለት ቀናት ውስጥ ለብዙ ችግር እንደምትጋለጡ የሚያሳይ ማስረጃ ነው ማለት ነው። በህልም ውስጥ ሆስፒታልን ማየትና ነርሶችን በህልም ከተመለከታችሁ ከበሽታ ማገገምን ያሳያል። ህልም አላሚ በጤና ችግሮች የሚሰቃይ ከሆነና ነርሶችን በምስል የሚጣል ውስጥ ከተመለከተ ይሄ ጤናው እንደሚያገግም ወይም ደግሞ የችግሮች መጨረሻ ማስረጃ ነው። ማንኛውም ችግር ካለበት እና በህልሙ ነርሶችንና ሆስፒታልን ከተመለከተ ችግሮቹ በሙላ እንደሚወገዱ ያመላክታል ማለት ነው። በአጠቃላይ የሆስፒታል ትርጉም ምንድን ነው? እዚህ ጋር ሲተረጉሙ ትንሽ የቃላት ውዝግብ ስላለ ነው ትክክል ላላነብ ቻልኩት። ግን ሆስፒታል ማንኛውም ሰው ሆስፒታል በህልሙ ከተመለከተ ለምሳሌ የሆነ ጉዳይ ካለባችሁ እና ሆስፒታልን ከተመለከታችሁ ለዛ ጉዳያችሁ መፍትሄ ታገኛላችሁ ማለት ነው። የሆነ የተጨነቀ ሰው በህልሙ በእውነታው ተጨንቆ በህልሙ ሐኪም ቤት ከሄደ ሐኪም ቤት ሲገባ ካየ ለዛ ለተጨነቀበት ጉዳይ መፍትሄ ያገኛል ማለት ነው። በአጠቃላይ ነርሶች ግን ሆስፒታል ገብቶ አለመውጣት ከቻለ በሩ ከጠፋው አለመውጣት፣ መንገዱ ከጠፋው፣ አቅጣጫው ከጠፋው ላለበት ለደረሰበት ችግር ምንም አይነት መፍትሄ አለማግኘቱን ወይም ጭንቀቱን ማስወገድ አለመቻሉን ይገልጻል ማለት ነው። ከሆስፒታል አለመውጣት መቻል ችግሮችን መፍታት አለመቻል ነው። ወደ ሆስፒታል መግባትና መውጣት ደግሞ እነዚያ ያለባቸውን ችግሮች መፍታት እንደምትችሉ የሚናገር ሕልም ነው። ለማንኛውም በሀኪም ቤት ዙሪያ አጭር ቪዲዮ ነው እንጂ የተብራራ ስለሌለው ይህን ይመስላል። በቀጣይ ደግሞ በሌላ እስከምንገናኝ ደህና ቆዩ።